ጽናት ድራማ በክፍል 72 የጽናት አባት ከክፍለ ሀገር ወደ እነጽናት ቤት ሄዷል። ሁኔታውን ሁሉንም ነገር ቀድሞ አውቆ ነበር። እሷ እንዴት እንደምትነግረውና እንዴት እንደምታስረደው ከአሁን በፊት እየተጨናነቀች ነበር። ምክንያቱም እሷ እዚህ እየተማረች ስራ እየሰራች እንደሆን እንጂ የሚያውቀው አባቷ ትምህርቷን ትታ ሰው ቤት ብቻ እንደምትሰራ አይደለም የሚያውቀው። ነገር ግን እሷ ባትነግረውም እሱ በተለያየ መንገድ ሊያውቅ ችሏል ማለት ነው። እንግዲህ የጽናት አባት ወደ እነኪራ ቤት ጎራ ብሎ ነበር የመጣበት የሚያደርጉበትን ምክንያትም ሙሉ በሙሉ ባያሳውቅም የተወሰነውን ነገር እየገለጸ ነበረ። ጽናትን መጨረሻው ፓርቲ ላይ እንዳያችሁ ትምህርትሽን ካልተማርሽ ልድርሽ ይፈልጋለሁ። በውግ በማረግ ነው ምድርሽ እንጂ እንደሌላ ሰው አይደለም፣ እያላት ነበር ሰው አባቷ ሊድራት ያሰበው ለሌላ ሰው ነው ወይስ ደግሞ ከኪራ ጋር እንድትጋባ ይፈልጋል? ከኪራ ጋር ያለቸውን የፍቅር ግንኙነት ግን የሚያውቅ አይመስለኝም። የትምህርቷን ማቋረጥና ሰው ቤት እንደምትሰራ እንጂ ሰ የጽናት አባት ሊድራት ያሰበው ለሌላ ሰው ነው ወይስ ደግሞ ለኪራ ነው? ይህ ነገር ጥያቄ ምልክት። በቀጣይ ክፍል መገመት ትችላላችሁ። ነገር ግን በዛሬው ክፍል እንግዲህ ኪራ አባቷ የመጣው ሊጫወት ሊዝናና እንደሆን እንጂ ለጽናት ባል ይዞላት የመጣ አልመሰለውም። ሶ የጽናት አባት እንግዲህ ሌላ ባል ታገቢያለች ብሎ ግግም ካለ ጽናትና ስለዚህ ጽናት ወይ አባቷ ያመጣላትን ባል ትመርጣለች ወይም ደግሞ ኪራን ትመርጣለች ማለት ነው። እዚህ ጋር ከባድ ወጥመድ ውስጥ ልትገባ ነው። ከዚህ በኋላ ጽናት አባቷ ያመጣላት ባል ከክፍለ ሀገር እሱ ያመጣው ከሆነ በጣም ከባድ ነው። ምክንያቱም አባቷ ያላትን የአባቷን ትዕዛዝ ትምህርቷን ተማሪ ብሏት ትምህርቷን አልተማረችም። አሁን ደግሞ ሌላ ባላምጥቶላት አግቢ ብሏት አሁንም አላገባ ምትለው አባቷ ያዝንባታል። አባቷ እንዲያዝንባት ደግሞ በጭራሽ አታትፈልግም። ነገር ግን አባቷ የነገ ለመስከራት ይህ ነገር ለጽናት ብቻ ነው። ለኪራም ቢሆን ኖሮ ነገሮች የተወሰነ ይቀሉላት ነበር። ነገር ግን አሁንም ጽናት የአባቷን ሀሳብ ደብቃ ከኪራ ጋር እንደበፊቱ ልክ የኪራ አባት ከሱ ለሱ ሌላ ሚስት አምጥቶ እንድታቀራርብ እንዳደረገው ከዛ በኋላ ጽናት ከኪራ ለመራቅ እንደሞከረችው አሁንም ቢሆን እንደዚህ አይነት ሙከራ ካደረገች ኪራ በድጋሚ ከዛም በላይ ሊያዝንና ሊሰበር ይችላል። ራሱን ለማጥፋትም ከዚህ በኋላ የበለጠ ይመቸዋል። ምክንያቱም በእናቱ መሞት ራሱን ሊያጠፋ ነበረ ተስፋ ቆርጦ ነበር ሰው። አሁን ደግሞ ጽናት ድጋሜ ከራቀችው ኪራይ የበለጠ ተስፋ መቁረጥ ውስጥ ይገባል። ብዬን ማስበው፣ ሌላ ሰኒና ክብሮም ናቸው። አሁንም ቢሆን እነዚህ ልጆች ሊግባቡ አልቻሉም። ነገር ግን ክብሮም ኋላ ኋላ እየተከተለ ሰኒ ሊለቃት አልቻለም። ጭራሽ አሁን ብሎ ብሎ ቤቷ ድረስ ሄደ። ቤቷ ድረስ የሄደበት ምክንያት ደግሞ እሷን ጠምዳ ይዘዋለች። ምክንያቱም ከሰረት እያለ እያናድዳ ስለሆነ እያሽኩርመማት ስለነበረ እሱን ደግሞ መበቀል ስለምትፈልግ የእሱን የስራ መረጃዎች በሙሉ ጥቅልል እንዳድርጋ ቤቷ አምጥታ ደብቃበት ነበረ። ከዛ በኋላ ነበር ክብሮ መንገድ ላይ ጠብቆ ከዛ በኋላ ተከትሎ ቤቷ ድረስ ሄዶ ወረቀቴን አምጪ፣ ካላመጣሽ ግን እዚህ ቤት አልወጣም በማለት እንግዲህ አስገድዷት ነበር። እሷ መሰጣለው ብላ ወደ ቤት ስትገባለት እንግዲህ እሱም ተከትሎ ቤት ውስጥ ገብቶ የተለመደ ዛቻውን እያደረሰባት ነበረ። ከዛ በኋላ ቅጣት ካልቀጣሁ ግን አልሰጥም፣ ስለዚህ የምቀጣህን ቅጣት በአግባቡ ከተወጣ በኋላ የፈለግከውን ነገር ልሰጥ እችላለሁ በማለት እንግዲህ ቤት ውስጥ ምግብ እንዲሰራላት እና ቤቱን እንዲያጸዳላት አዘዋለሽ ማለት ነው። ስለዚህ ለሰኒ ክብሮም ምን አይነት ምግብ ይሰራላታል? ቆንጆ ምግብ። በነገራችን ላይ ክብሮም ከዛ በፊት ለነጽናት ምግብ ይሰራ ነበር። ይሰራላታል ወይስ ደግሞ ሌላ ጉድ ይሰራት ይሆን? ምን ያደርጋታል? ክብሮም እና ሰኒ ሊግባቡ አልቻሉም። መቼ እንደሚግባቡ የሁላችንም ጥያቄ ነው። በዛ በኩል የቅዱስ ነገር ነው። ቅዱስ እስካሁን ድረስ ትክክለኛ ማንነቱ በጭራሽ አልታወቅም። ደህና ሰው መስሎ ቢቀርብም በዛሬው ክፍል ግን እንዳየነው ከሆነ ልክ አባቱ የኪራ አባት የላካት ልጅቷ ያቺ ማን ነበር ስሟ? ልክ እንደሷ እያደረገው ነው። በቃ አዋቂ አዋቂ የሆነ መካሪ መካሪ እየሆነ የሆነ አክራሪ ልክ እንደ ትልቅ ሰው ስለሆነባቸው እነሱም እንግዲህ ልክ እንደ ሰኒ እብድ የሆነ ሰው ምናምን እያሉ የሚናገራቸውን ንግግሮች በሙሉ ሙድ እየያዙበት ይገኛሉ ማለት ነው። ልክ እንደ ትልቅ ሰው ነው የሚናገራቸው ንግግሮች። ሲቀጥል ደግሞ ኪራን ሚስት ማግባት ያቃጥላል፣ ጨኮራ በሽታ ነው የሚሆንብህ፣ እያለው ነበረ። ካገባ ከሁለት ከሶስት ዓመት በኋላ ትቀየርብሃለች እያለ ነው ማለት ነው። ስለዚህ እስካሁን ድረስ የቅዱስ ትክክለኛ ማንነት እኔ ሊገባ አልቻለም። የእውነት ለኪራ አስቡ፣ እየመጣ ሰው አይመስለኝም ማለት ነው። ሰላም ሰላም፣ ውዲ ቻናል ቤተሰቦች እንዴናችሁ? ደና ናችሁ? በጣም ደናና፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሽር፣ ሰብስክራብ አድርጉ። ሀሳብ አስተያየት ካላችሁ ደግሞ ኮመንት ላይ ማስቀመጣችሁን እንዳትረሱ ማለት ነው። ጽናት ደናማ፣ እንግዲህ ሰሞኑን መቱን እየተለቀቀ ነው ማለት ነው በየቀኑ በጣም ነው ደስ የሚል ምክንያቱም ሁላችንም በጉጉት ስለምንጠብቀው። በመጀመሪያ ደረጃ እንግዲህ ሁላችንም በክፍል ሰማንያ አንድ እንዳየ ነው። ኪራ ተስፋ ቆርጦ ከነበረበት ካዘነበት ራሱን ለማጥፋት ካሰበበት ነገር ወጥቶ ከጽናት ጋር ወደ ድሮ ፍቅራቸው ተመልሰው ነበር። እንግዲህ ወደ ራሱ ተመልሷል። ከዚህ በኋላ ምንም ነገር እንደማያደርግ ለጽናት ቃል ገብቶላት ነበረ። ከዛ በኋላ እንግዲህ ክብሮ እና ቅዱስ ደግሞ በፍቅራቸው እየቀኑባቸው ነበር። እንዴት ነው የማደርጋቸው እነሱን? ምግብ ስሩልኝ ብሎ ከማዘዝ ይልቅ ዴሊቨሪ አድርጎ ከውጭ ኦንላይን አዞ ማስመጣት ይቀለኛል እያለ ነበረ እንግዲህ ቅዱስ ማለት ነው በፍቅራቸው እነሱም ሁለት ሲንግል ቅናት ቢጤ እየነካካቸው ይገኛል ማለት ነው እንግዲህ ጽናትና ኪራ ሆኑም ፍቅራቸው እንደቀጠለ ነው። ግን በመሀል አንድ አስደንጋጭ ነገር ተከስቷል ማለት ነው። የጽናት አባት ከክፍለ ሀገር ሊመጣ እንደሆነ እንግዲህ ደውሎ ነግሯት ነበር። ለጽናት አባቷም እንግዲህ ከክፍለ ሀገር መምጣቱ ለእሷ በጣም ደስ ብሏታል፣ አስደስቷታል ማለት ነው። ምክንያቱም ካሁን በፊት መጥቶ ቤቲ ስለነበረች ከፍቶትና አዝኖ ስለሄደ አሁን ግን ድጋሚ ማንም ሰው ሳይኖር በመምጣቱ ደስ ብሏት ነበር። ነገር ግን ወደ መጨረሻ አካባቢ እሷ እንድታገባለት እንደሚፈልግና እሱ በወግ በማድረግ ሊድራት እንደሚፈልግ እየነገራት ነበረ። ኪራና እሷ ፍቅረኛሞች እንደሆኑ ሳይሆን የሚያውቀው እስካሁን ድረስ አሰሪና ሰራተኛ እንደሆኑ ናቸው ማለት ነው። አሁን ጽናት ድራማ ላይ ሌላ ድራማ ሊፈጠር ነው ማለት ነው፣ ሌላ መጥፎ ነገር። ጽናትና ኪራ ፍቅራቸውን አጣጥሞ ሳይጨርሱ በመሀል በመሀል የሆኑ ችግሮች በየጊዜው ይፈጠራሉ። በነገራችን ላይ ይሄ ድራማ ሁላችንም ላይፍ ላይ ያለ ነገር የሚያሳይ ድራማ ነው። ምክንያቱም ሁሉም ባለትዳሮች ሲኖሩ ሁሌ እንደሚጣሉና ና ሁሌ እንደሚታረቁ ከዛም በላይ ሌላ ብዙ ከባባድ ችግሮች ደርሶባቸው፣ ነገር ግን ያን ችግር እንዴት መወጣት እንዳለባቸው የሚያሳይ ድራማ ነው ማለት ነው። ሰው በመሃል ከዚህ በኋላ ጽናት እና ኪራ ሌላ ችግር ይገጥማቸዋል ብዬ ነው የማስበው። ምክንያቱም ይህ ጽናት አባት እንግዲህ ጽናት እንድታገባ እየነገራት ነበር። ሰው ለጽናት ያመጣላት ባል አባቷ ነው ማለት ነው። አባቷ እሺ ብሎ የመጣው ሰው አለ ማለት ነው። እና ጽናቱን ወስዶ ክፍለ ሀገር ሊድራት ነው ማለት ነው። ስለዚህ ጽናት ደግሞ ይህን ነገር መቀበል አትፈልግም። ከኬራ መለየት አልፈልግም። ኪራን ቢሆን እሷ እንድትለየው አይፈልግም። ምክንያቱም እናቱን አጥቷል፣ ማንም የለውም። እሷናት ያለችው፣ እሷናት መጽናኛው። ስለዚህ ጽናት ከሄደች በት ኪራ ሊሆን እንደሚችል መገመት አይከብደንም። ጽናት ከኪራ መራቅ ባትፈልግም፣ ነገር ግን የአባቷን ትዕዛዝ ደግሞ ማክበሯን አይቀርም። ምክንያቱም ለአባቴ ነው መኖር የምፈልገው እያለች እስከ ዛሬ አባቷን ለማስደሰት ነበር ሰው ቤት ስትሰራ የነበረው ከሀገር ልትወጣ የነበረው ነገር ግን አባቷ ይህንን ሀሳብ ሲያመጣላት ትምህርቷን አለመማሯ ትምህርቷን ማቋረጧ ሲሰማ ይህን ሀሳብ አምጥቶላት ነበር። እሷም እንግዲህ አንዳንድ ነገሮችን እያነሳችለት ነበረ። ልጅ ልትማሪዳ ነገር ግን ባል አግብታ መጣች ስትባል አንተ ምን ይሰማል ማል እያለችው ነበር። ለአንቺ ይመችሽ እንጂ ስለ ሰው ምንም አይጨንቀኝም አይበርደኝም፣ ብቻ አንቺ ደስተኛ ሁኝልኝ እያላት ነው። እንግዲህ የጽናት አባት የእውነት ኪራ ነው ሊያጋባት ያሰበ ወይስ ደግሞ ሌላ ሰው ነው? ኪራ የኪራ አባት የእውነት ሽማግሌ ልኳል ማለት ነው? የጽናት አባት ጋር ወይስ ደግሞ የጽናት አባት ያመጣው ሌላ ሰው ይሆን ይሆን? የኪራ አባት ከሆነ ሽማግሌ ላከው ኪራ ና ጽናት እንዲጋቡ ከሆነ እየፈለገው በጣም ደስ ይላል። ነገር ግን እንድትጋቢ በወግ በማድረግ እፈልጋለሁ ሲ ሴዳ ጽናት በደንግጣ ነበረ። ለምን ደነገጠች? ኪራንዳ ጽናት ፍቅረኛሞች እንደሆኑ አያቅም ነበር ማለት ነው። የደነገጠችበት ፓርት አለ እንግዲህ። ምናልባት አልተናገረች ከሆነ እሱ ሌላ ሰው አምጥቶላት ሊሆን ይችላል። ከዚህ አሁን አንድ ሰው መምረጥ ይኖርባታል፣ ወይ ኪራን ወይም ደግሞ አባቷን ማለት ነው። አባቷን ከመረጠች አባቷ ያመጣላትን ሰው ታገባለች። ኪራን ከመረጠች ደግሞ አባቷ ጋር ተጣልታ ኪራ ያመጣላትን ሰው ታገባለች። ከዛ ውጭ ግን አባቷን ከኪራ ጋር አሳምና ወደ ሰላም መምጣት ትችላለች፣ ከአባቷ ጋር ሰላም ሆና ኪራን ማግባት። ነገር ግን እሷ ነገሮችን በአብዛኛው በራሷ መንገድ መፍታት ስለምትፈልግ ምናልባት ለኪራ ላስነግረው ትችላለች የራሷን ባህሪና ጸባይ ስትቀይርበት ኪራ ደግሞ የእሷ መቀየር ያሳስበውና ብዙ ነገሮችን ሊያስብና ተስፋ ሊቆርጥ ይችላል ብዬ አስባለሁ። ከዚህ በኋላ በጽናት ድራማ ብዙ አዳዲስ ነገሮች ሊፈጠሩም ላይፈጠሩም ይችላሉ። የጽናት አባት ያመጣው ሌላ ሰው ሌላ ባል ከክፍለ ሀገር ከሆነ ብዙ ነገሮች ይፈጠራሉ። ካልሆነ ግን ኪራ እንድታገባ ፈልጎና ሰምቶ ከሆነ የመጣ ብዙም የተለያዩ ነገሮች ሊፈጠሩ አይችሉም የሚፈጠሩት የጽናት አባት ሌላ ሰው እንድታገባ ፈልጎ ከሆነ ነው። ከዛ ውጭ ግን ሰኔና ክብሩም አሁንም ጭቅጭቃቸው ሊያባራ አልቻለም። እየተጨቃጨቁ ነው። የበለጠ እየባሰባቸው ነው። ምንም አይነት ነገር ሊያግባባቸው አልቻለም ማለት ነው። እኔም የነሱ የሚግባቡበት ቀን አሁንም ዛሬም ነገም በጣም እየናፈቀኝ ነው። አንድ ቀን ይግባባሉ የሚል ተስፋ ላይ ሰው ጽናት ድራማ ላይ በቀጣይ ክፍል ምን ይፈጠራል የሚለውን እየገመታችሁ ነው እንግዲህ። የጽናት አባት ብዙ ነገሮችን የሚቀይር ይመስለኛል። እናንተ ግምታችሁን አስቀምጡ።